በአንድ ቀን ሁለት መስጅዶች ተቃጥለዋል። ተራ ቤት አይደለም፣ መስጅድ ነው። እንደዚህ እየነደደ ያለ። ኢና ሊላህ ወኢና ኢለይሂ ራጂዑን ሲሆን፣ ግን ይህ እንዴት ሊሆን ይችላል? በአንድ ቀን ሁለት መስጅድ። ዙማሩ ኢስላሚክ ሚዲያ ውድና የተከበራችሁ ተከታታዮቻችን እንደምን አላችሁልን? እነሆ ዛሬም ትኩስ በሆነ ወቅታዊ መረጃ መጥችላችኋለሁኝ። አጭር ቆይታ ነው የሚኖረን። ሁላችሁም መረጃውን ሼር አድርጉና የሚመለከተው አካል እንድታደርሱ ስል በትህትና እጠይቃችኋለሁኝ። እነሆ በትላንትናው ዕለት ሁለት መስጅዶች ግንቦት 17 ላይ ተቃጥለውብናለ። አንዱ በኦሮሚያ ክልል በደሌ ከተማ ሲሆን እንደምትመለከቱት መስጅዱ ሙሉ ለሙሉ ወድሟል፣ ተቃጥሏለ። የሚያሳዝነው ግን እስካሁን ይህንን መስጅድ ማን እንዳቃጠለው ምንም የታወቀ ነገር የለም። ምክንያቱ የእሳቱ መነሻ አልታወቀም። በአካባቢው ምንም እሳት ሊያስነሳ የሚችልም ነገር እንደሌለ የአካባቢው ማህበረሰብ እየገለጸ ይገኛል። የተቃጠለው እንግዲህ ተራ ቤት አይደለም፣ መስጅድ ነው። ብዙ ጥያቄ የሚያስነሳ ጉዳይ ነው። አንደኛ ደረጃ እንዴት በሰዓቱ በዚህ ደረጃ መስጅድ እስኪቃጠል ድረስ እንዴት ሰው ሳይኖር ቀረ? በቦታው ቀን ላይ ነው የተቃጠለው፣ ማታ ላይ አይደለም። እንዴት እሳቱ ሲነሳ በአካባቢው እንዴት ሰው ሊጠፋ ቻለ? መስጅድ ላይ ነው። ብዙ ጊዜ መስጅድ ላይ ሰው አይጠፋም። እና ይሄ ጥያቄ ይፈጥራል። ሁለተኛ የተቃጠለው መስጅድ ደግሞ በአማራ ክልል ወረባቡ ወረዳ ላይ ነው። ይህ መስጅድም እንዳየነው ከሆነ በምስሉ እንደምትመለከቱት ሙሉ ለሙሉ ወድሟል፣ ተቃጥሏል። ይህ መስጅድ ለምን እንደተቃጠለ የታወቀ ነገር የለም። ምንም አይነት የወጣ መረጃ የለም። ሁለቱም መስጅዶች ግን ሙሉ ለሙሉ በሚባል ደረጃ ወድሟል፣ ተቃጥለዋል። የተረፈ ነገር የለም፣ ረ እንደምታዩት ማለት ነው። እና በሁለቱም መስጅዶች በኩል የእሳት አደጋው መነሻ እስካሁን አልታወቀም። ሲታወቅ ተከታትለ የምናደርሳችሁ ይሆናል። በበደሌ ከተማ ያሉ በአካባቢው ያሉ ማህበረሰቦች እንግዲህ በምታዩት መልኩ ምስሉ ላይ ተቃውሞ አድርገዋለ። መስጅዳቸውን ያቃጠለባቸውን ሰው በአስቸኳይ ተከታትሎ መንግስት ለህግ እንዲያቀርብላቸው ጠይቀዋለ። ወጥተው ማለት ነው። አካባቢው ማህበረሰብ በአካባቢው መስጅዱን ለመስራት ብዙ ፍትጊያም እንደነበረ እንዲሁ ደግሞ አካባቢው ላይ የእሳት አደጋ ሊያስነሳ የሚችል ምንም አይነት ተያያዥ ነገር ስለሌለ ይህ ሆን ተብሎ የተሰራብን ድርጊት ነው እና መንግስት በትኩረት ይህንን ነገር እንዲከታተልልን በሚል ድምፃቸውን አሰምተዋለ። እጅግ በጣም ያሳዝናለ። የሃይማኖት ቦታዎችን እንዲህ እያወደሙ ፖለቲካዊ ጥቅም ፖለቲካዊ ትርፍ የሚፈልጉ ሰዎች በዚህ ደረጃ የወረዱ ናቸው። ይህ መስጅድ እንደዚህ ቢቀጠል ኢንሻአላህ እኛ መስጅዱን እንገነባዋለን። መስጅዱ ይሰራል፣ ይገነባል። ግን ይሄ ነገር በሁለቱም ዓለም ጥፋት እንጂ ልማት የሚያመጣላችሁ አይመስለኝም። አልሙሂም አላሁ ተዓላ ነስሩን ቅርብ ያድርገው። ለሙስሊሙ ማህበረሰብ ትክክለኛ ተቆርቋሪ መሪ ካጣ ጀምሮ እንግዲህ በየቦታው መብቱ ተንቆ ህዝበ ሙስሊሙ ተቋሞቹ በየቦታው እየወደሙበት ነው ያለው። በዚህ ሶስት አራት አምስት ዓመታቶች እንግዲህ ለእናንተ አልነግራችሁም፣ በየቦታው በየአካባቢው ስንትና ስንት መስጅዶች እየፈረሱ እንዳለ ኦልሬዲ፣ በቃ ህዝበ ሙስሊሙ ተንቋል ሙሉ ለሙሉ ማለት ነው። ይህም የሆነው ለሱ የሚመጥን ትክክለኛ መሪ፣ ለእምነቱ የሚቆረቆር ለህዝበ ሙስሊሙ የሚቆረቆር ለተቋሞቹ የሚቆረቆር መሪ ስላጣን ነው። እንደዚህ አይነት እንኳን በደልና ግፍ እየደረሰብን መረር ያለ ንግግርን ሲናገሩ አይተናቸውም ሰምተናቸውም አናውቅም። አንድ ቪዲዮ ለትውስታ ያክል ላሰማችሁ። ሐጂ ዑመር ሙፍቲ የመጅሊሱ መሪ በነበሩበት ሰዓት ጎንደር ላይ በተከሰተው ክስተት ይህንን መግለጫ ሰጥተው ነበረ። እንኳን የመጣህና የሰማህ ምንድን ነው የሚጠብቁት? አስተዳደሩ ምንድን ነው የሚጠብቀው? ወረዳው ምንድን ነው የሚጠብቀው? አስር ሰው ሃያ ሰው እስኪሞት ድረስ መስጊድ ሲቃጠል ድረስ ምንድን ነው የሚጠብቁት? እንስሳ ነው ከብት ነው እንደሚጠብቁት? ሰው ሊጠብቁ ሰላም ሊያከብሩ የሰውን አንድነት ሊጠብቁ የሰውን ሰላም ሊጠብቁ እኮ ነው ኃላፊነት የተሰጡት። ያልቻለ ሰው ኃላፊነቱን ትቶ ለሌላ ማረማመድ ማስወገድ ነው። ስለዚህ እናንተ ማድረስ አለባችሁ መልእክታችን የአሁኖችስ እንዲህ አይነት ጠበቅ ያለና ከረር ያለ መግለጫ የሚሰጡ ይመስላችኋል? እንደ እኔ አይመስለኝም። ምክንያቱም ከዚህ በፊት ሰላሳ ስንት መስጅድ እንኳን ሲፈርስ ያን ያክል መስጅድ ሲፈርስ ሲቃጠል ምንም ያሉት ነገር የለም። እንደውም በተቃራኒ ይህንን ድርጊት ሲቃወሙ የነበሩ ሰዎችን ሲኮንኑ ነበረ። ታስታውሳላችሁ፣ የቅርብ ጊዜ ትውስታችን ሁላችንም። አልሙሂም አላሁ ተባረከ ወተዓላ ለሙስሊሞች ድሉን ነስሉን ቅርብ ያድርገው። ስለተከታተላችሁ አመሰግናለሁ። ይህን ቪዲዮ ሁላችሁን በተቻላችሁ አቅም ሼር እያደረጋችሁ ለሚመለከተው አካል በስ ሁላችን የምናደርግ ዝማራችንን ሰብስክራይብ ካላደረጉ ሰብስክራይብ እያደረጉ ቤተሰብ ይሆኑን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ዝማሩ ኢስላሚክ ሚዲያ